ሰውየው በሌለበት ስለዛ ሰውዬ መጥፎ ነገር ማውራት አይቻልም። ምሳሌ ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል። ቦታው ላይ የለም አንድ ሰው እሱ እኮ ጠጪ ነው እሱ እኮ ሴት ይጨብጣል ተብሎ እንዲወራበት የሚፈልግ ሰው አለ? ኸይረ ነገር እኮ አይደለም አይደል? ሸር ነው አይደል? እየተወራበት ያለው ስለዛ ሰው በሌለበት ማውራት በፍጹም የተከለከለ ነው። ከእናንተ ውስጥ አንዳችሁ ይወዳልን? አን የእኩለ ሊበላ ለሕመ አኺሂ የወንድሙን ሥጋ ሊበላ። የሰው ሰው ሥጋ ይበላል እንዴ? አይበላም። መይተን ሞቶ እኮ ነው ደግሞ ወንድሙ ወንድሞ በሕይወቱ መሆምእኮ አይደለም። አላህ ምን አለ? ፈከሪህቱሙ ትጠሉታላችሁ አለ። ስለዚህ ወንድምህን ቃሚ ነው አጫሽ ነው እንዲህ ነው እያልክ እሱ በሌለበት ስለ እሱ የምታወራ ሰው ወንድምህን ሞቶ ሬሳ ሆኖ ፈራርሶ እሱን እንዲያደረክ እንደ ጅብ እንደ መብላት ነው ተወዳለህ ይሄን ብሎ አላህ ጥያቄ ጠየቀ አትውዱ ማለት ስለዚህ ምን አድርጉ ስለ ወንድሞቻችሁ በፍጹም በፍጹም ከጀርባቸው አታውሩ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال اتدرون ما الغيبه

ማውሳትህ እኮ ነው። አኻከ ወንድምህን ቢማ የክረህ በሚጠላው በመጥፎ ባህሪው እሱ በሌለበት ስለ ሱ ማውራትህ ነው። ቂለ ተጠየቁ እኮ ነቢዩ ሰለላሁ አለይሂ ወሰለም በአንድ ግለሰብ አፈረአይተ እስቲ ንገሩ ነብይ ሆይ ተባሉ። ኢን ካነ ፊ አኺ ወንድሜ ላይ ቢኖርበት ማ አቁል እኔ ምለው

ጭነህበታል እንዲያው ጭነህበታል የሌለበትን ጭነህበታል ስለዚህ ወንጀሉ የከፋው የትኛው ነው የሌለበትን ማውራቱ ደግሞ ጭራሽ የባሰ ነው ማለት ጥሩ ረዋሁ ሙስሊም ኢማም ሙስሊም ዘግበውታል በእስልምና ሁለት ትልልቅ መሰረቶች አሉ ሰውን ፊት ለፊቱ ማመስገን ማሞገስ የተከለከለ ነው ለምን ሸይጧን ስለሚጫወትበት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ አንድ ሰው አንድን ሰው ፊት ለፊቱ ሲያወድ ሰው ካያችሁ አፈራንሱና የሚያወድ ሰውን ሰውዬ አይን ውስጥ ጨምሩበት አሉ። አንድ ሁለተኛ ሰውየው በሌለበት ስለዛ ሰውዬ መጥፎ ነገር ማውራት አይቻልም። ምሳሌ ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል። ቦታው ላይ የለም አንድ ሰው እሱ እኮ ጠጪ ነው እሱ እኮ ሴት ይጨብጣል ተብሎ እንዲወራበት የሚፈልግ ሰው አለ። ይረ ነገር እ አለም ሸር ነው። እየተወራበት ያለው ስለዛ ሰው በሌለበት ማውራት በፍፁም የተከለከለ ነው። ሚቻለው ምን ሲሆን ነው? እሱን ሊመክረው ይችላል ተብሎ ሚገመት እሱን የሚፈራው ሰው ካለ ለዛ ሰው እገለ የሚባለው ሰው እኮ እንዲ እንዲእንዲእንዲ ሲሠራ ታይቷን፣ እባክህን አንተን ነው የሚያከብርህ፣ አንተ ምከረው ይባላል እንጂ ሰውየው ወንድ ነካልክ ወንድ ልጅነት አለ ካልክ ሄደ ይሄ ጫት ይቅርብህ ይሄ ሀሜት አይባልም እንዲያውም ለሱ ማዘን ነው እቺን ማታደርግ ከሆነ ግን በሱ ከጀርባው ሄደ የምትሳለቅ እሱኮ ቃሚው አጫሹ ጠጭው እያልክ የምታወራ ከሆነ አላህ እንዲህ ሲል ገለጸው ምን አለ አላህ አዩሒቡ አሐዱኩም ከናንተ ውስጥ አንዳችሁ ይወዳልን አይያኩለ ሊበላ ለሕመ አኺሂ የወንድሙን ሥጋ ሊበላ። የሰው ሥጋ ይበላል እንዴ? አይበላም። መይተን ሞቶ እኮ ነው ደግሞ ወንድሙ በሕይወት ኖሮም እኮ አይደለም። አላህ ምን አለ? ፈከሪህቱሙ ትጠሉታላችሁ አለ። ስለዚህ ወንድምህን ቃሚ ነው፣ አጫሽ ነው፣ እንዲህ ነው እያልክ እሱ በሌለበት ስለሱ የምታወራ ሰው ወንድምህን ሞቶ ሬሳ ሆኖ ፈራርሶ እሱን እንዲያደረክ እንደ ጅብ እንደ መብላት ነው። ተወዳለህ ይሄን ብሎ አላህ ጥያቄ ጠየቀ። አትውዱ ማለት። ስለዚህ ምን አድርጉ? ስለ ወንድሞቻችሁ በፍጹም በፍጹም ከጀርባቸው አታውሩ። ሀሜት ከትልልቅ ወንጀሎች ውስጥ ነው። በሸሪአም ለደሩራ ለችግር ብቻ ነው የተፈቀደው። የተፈቀደባቸው ቦታዎች ስድስት ቦታዎችና በጣም ጥቂት ቦታዎች ብቻ ናቸው። ከዚህ ውስጥ አንዱ በምሳሌ ስለሆነ የሚገባው ፋጢማ የተባለችን ሴት ሶስት ሰዎች ጠየቋት። ሙአውያ፣ አቡ ጀህል እና ኦሳማ ነቢዩ ሰለ ላሁ አለይሂ ወሰለም ዘንድ መጣ። ሙአውያ እና አቡ ጀህል ለትዳር ጠየቁኝ አለች። ቀጥታ እሳቸው ቦታው ምን አይነት ቦታ ነው? ጉድለታቸውን ካልነገሯት ዘላ ልትገባ ነዋል። ትዳር ውስጥ ገብታ ችግር ሊፈጠር ነዋል። ስለዚህ ምን አሏት ሙአዊያ ገንዘብ የለውም ማለት አያኖርሽም። ስለዚህ ስለ ሰው ስንጠየቅ በዚህ መልክ ማውራቱ እንዲያውም ግዴታ ነው። ችግር የለውም። ልብ ተፈረሰበት አልተፈረሰበት፣ ግን እውነታው ነው አይደለም? ማስተዳደር ካልቻለ አንድ ወንድ ከገባች በኋላ የዘይት እንኳ አልሰጠኝም የጨው እንኳ አልሰጠኝም እያለች ጭቅጭቅ ከፈጠረች ትዳሩ መልሶ ይፈርሳል አይፈርስም? ስለዚህ ይሄ ወንድማችን በዱንያ እስኪጠነክር ድረስ፣ ወይም ደግሞ እሱን ወዳ አቅም ያላት ሴት መጣ፣ ችግር የለም። ድሃም ቢሆን ዲኑ ተመችቶኛል ብላ አምናበት እስክትገባ ድረስ። አሁን ስለ ዲኑ ነው ያነሱት እሳቸው፣ የዲን ችግሩን አነሱ። የለም የዲን ችግር የለበትም ግን ድሃ ነው፣ ሴት ማኖር አይችልም፣ ይቅርብሽ አሏት። ሁለተኛ አቡ ጀህል ማሏት፣ ከትከሻው ላይ ዱላ አይወርድም፣ ሴት ይደበድባል? መምታት የሚወዱ ወንዶች አሉ፣ መምታትም የሚወዱ ሴቶች አሉ። እዚህ ጋር እናነሳውም እንጂ አንዷ ሴትየው አቅበጠበጣት የእውነት ማለት ነው፣ ቀልድ አይደለም። ትረብሸዋለች። ሰውየው ሰውየው ግራ ገብቶት ይህን ትዳር አትፈልገውም። በቃ የሆነ ቀን አላስቻለውም፣ የሚገባትን የክብሯን አቀመሳት። አልሐምዱሊላህ እቺን ነበር የፈለግኩት አለችው። ደንግጦ ጥሎ አትወጣት የሰው ባህሪው ይለያያል የሰው ባህሪው ይለያያል አላህ ይጠብቀንና ከዛ እሳቸው ምን አሏት አንኪሂ ኦሳማ ኦሳማን አግቢው አሏት አንኪሂ ኦሳማ ስለዚህ ትዳር ላይ ምሳሌ ምናቀው ሰው ሊኖር ይችላል ወንድማችን በዲኑ አናማው ግን ሆሎቅ ከሴት ጋር እንዴት ነው የሚኖረው በብዛት ለምንድን ነው አላህ በወንድ እጅ ያደረገው ፍቺ ወንድ ጋር ነው ጨዋታው የሴቶችን ጉዳይ ተው፣ እነሱ በአቅላቸውም አይደሉም። አላህ ያቀናቸው ሲቀሩ፣ ሀይድ ሲሆኑ ሌላ ሰዎች ናቸው፣ ሲያረግዙ ሌላ ሰዎች ናቸው። አንደኛውን ልጅ ስታረግዝ ምን ትልሃለች? ካጠገበ እንዳትለይ ትልሃለች። ቁጭ በል እዚህ፣ የት ትሄዳለህ? ይቀም ሲል ትሄዳለህ ትልሃለች። አራዛም ብሏል ማለት ቁጭ በል እዚህ ቁጭ። ሌላኛውን ልጅ ስታረግዝ ሸተትከኝ፣ ከበርግ እዛው ጋር ቁም፣ ይህን ልብስን አውልቅና ሽት እንደዚህ በል ምናምን የተለያየ ነው። የእነሱ ባህል፣ አላህ ራሱ እንዴት አድርጎ ነው የፈጠራቸው? እንዲህ አድርጎ ነው የፈጠራቸው። ወንዱ ላይ ነው የትዳር ትልቁ ኃላፊነት። እንዴት አድርጎ የያዛቸው፣ መቆጣት ባለበት ሰዓት ሴትን ካልተቆጣሃት እብድ ብድ ሲያደርጋት ደግሞ፣ መሳቅ ባለበት ሰዓት ካልሳቅ አንተን የምታፈርሰው ትዳሩ። ለዛ ነው ነብዩ ምን ያሉ ሰለላሁ ዐለይሂ ወሰለም፣ እነዚህ ሴቶች እኮ አሉ የተፈጠሩት አሉ እላይ ካለው በጣም ጠማማ ከሆነው አጥንት ነው አሉ። አንዳንድ በሽተኛ ሰዎች አሉ እንዲህ አይነቱን ሀዲት ሲያወሩ አይ ሊባል የፈለገ እንደዚህ የሚባል ነገር የለም። የፈጠራቸው እንዴት እንደፈጠራቸው ያውቃል። እንዴት ብለን መጠቃቀም እንዳለብን ከነሱ ነግሮናል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም፣ ከጎድና አጥንት ነው የተፈጠሩት። እታች ካለው ሳይሆን እላይ ካለው መጣመሙ በደንብ ከበዛው ነው አሉ። ስለዚህ ባለበት ተጠቅም አሉ። ባለበት አቃናዋለሁ ብትል፣ ተሰብረዋለህ ታፈርሰዋለህ። እንደ ጸባይዋ በቸርነት አስተንፍሳት ቸር ሁን ለቤትህ። ከዛ ወይ እኮ ሰውዬው እኮ ቸር ነው ትላለች። መቆጣት ባለብህ ሰዓት ጋሽ ንጉሥ እኮ እንደ ንጉሥ መከበር አለብህ። መሳቅ ባለብህ ሰዓት ደግሞ ማለፍ ባለብህ ሰዓት አለፍ እያደረግህ እነዚህን ቴክኒኮች ለማያውቅ ወንድም ትዳር እገባለሁ ቢ እኔ በዲኑ ዓላማው ሀፊዝ ነው። ቁርዓን ላይ እንዲህ ነው ኪታብ ያስሞጥለናል። ግን በጣም ለስላሳ ነው። በጣም ለስላሳ ነው። ለሴት ጠቅማታ አይጠቅማትም። እንደሚሪ እንደ አንዴ ጠጥታ ተወርውረዋለች። ኮስተርም ያለ ነው፣ ለስለስም ያለ ነው፣ ሁለቱንም የያዘ ነው። ይሄ ያዘልቀዋል ብለህ ያልከው ግልጹን ትናገራለህ። ጀግንነት ብቻውንም አይሰራም። በየቀኑ ድብድባለው ብትል ወደ አባቷ ቤት ላጥ ሁሉ ስቃ አለውም ብትል ይሄ ሰውዬ ገና ልጅ ነው ብላ ሶስቱ ልጆቼ ትላለች። ሁለት ልጅ ነው እኮ ያላት፣ ሶስቱ ልጆቼ ትላለች። ሰውዬው እንደ ልጅ እየቆጠረችው። ስለዚህ ሰውዬው ራሱ ከልጅ ባህሪ ሊወጣ ይገባዋል። ይሄው ሸሪአችን እንደዚህ በግልጽ ይናገራል። ሁለተኛ ምሳሌ ሂንድ የተባለችው የአቡ ሱፊያን ሚስት አቡ ሱፊያን ከመካ ከቁረይሹ ባምንቶች ከመሆኑ ጋር ለቤቱ የሚያወጣው ላይ ወጪ ግን ቋጣሪ ነው። ነቢዩ ዘንድ መጣች ሰለላሁ ዓለይሂ ወሰለም ምን አለቻቸው? ከዚህ በፊት እንደ እርሶ እኔ ዘንድ የሚጠላ ሰው አልነበረም አለቻቸው። አሁን ደግሞ እንደ እርሶ እኔ ዘንድ የሚወደድ ሰው የለም አለቻቸው። የእሳቸው መልስ ምን ሆነ? እኔም ጋር እንደዛው አሏት። እሷንም ባሏንም ወደዱላት፣ ልጇ ሙዓውያንም ተቀበሉላት። ስንት እኮ አስቸግራለች ኢስላም ላይ ቀልድ የለም። ኢስላም ላይ ቀልድ የለም። ሀምዛን እንዲገደል ያቀነባበረችው ሂንድ ነበረች አልነበረች ከመሆኑ ጋር ኢስላምን ተቀብላ ስትመጣ እንደርሶ ርሶ መጠለው ሰው አልነበረም፣ እንደርሶ እርሶ መወደው ሰው አልነበረም ስትል ያ ሁሉ ተረስቶ ሀምዛን የመሰለ የሚወዱት አጎታቸው ሞቶ የእሳቸው ነገር ደግሞ ምን ሆነ አንቺም እኛ ዘንድ የተወደድሽ ነሽ አሏት። ከዛ ወደ ጥያቄው አገባች። ባሌ አቡ ሱፊያን በጣም ቋጣሪ ሰው ነው ለቤት የሚበቃኝን እኮ አይሰጠኝም፣ ልስረቆ ያለች። ያን የተከበረ ሰው በዚህ ደረጃ የገዛ ሚስቱ ወታ ለእኚህ ትልቅ ሰው መናገሯ ከሀሜት በላይ ሀሜት ነው፣ አይደለም ነው። ነገር ግን እሳቸው የኡማው ዋና ፈትዋ ሰጪ ናቸውና፣ ይሄ ልብ በሉ። ለተራ ሰው ሁሉ አይነገርም። ሀዲቱን እንዲፈቀድኩኝ ማለት ሀዲቱን ጠቀስኩኝ ማለት ላገኘው ላገኘችው ሁሉ ሴቷ አብዱረማን ባለ ሱቅ እባክህ ባለ ቋጣሪ ነው እስቲ ሶስታ በወለድ ስጠኝ፣ ምናምን አይባልም። የሚነገረው ይሄ ጥያቄ ለማን ነው? የባል ጉድለቶች የሚነገሩት አላህም ፈሪ ለሆነ ለዲን ሰው እንደማን እንደ ነቢዩ አይነት እሱ ደግሞ ሰለላሁ ዐለይሂ ወሰለም ፈትዋ ሰጧት። ምን ብለው ሚበቃሽን ብቻ ከኪሱ ስረቂ ያሏት። ኩሪ ቢልማዕሩፍ በአግባቡ ከኪሱ እያወጣሽ ለቤትች ተጠቀሚ። ሀከዳ ሶስተኛ